መጽሐፍ ቅዱሳችንን በሮሜ ምዕራፍ 1 ቁጥር ከ16 ጀምሮ ያለውን ክፍል ድምፃችንን ከፍ አድርገን በታላቅ ድምፅ ነው የምናነበው፣ አብረን ነው የምናነበው። ኢየሱስ ጌታ፣ ሮሜ ምዕራፍ 1 ቁጥር 16 እስከ 17 ያለውን ይህን ሁለቱን ቃል ወይም ሁለቱን ጥቅስ ነው የምናነበው ዛሬ የምንካፈለው። ሁላችንም ይህን ክፍል እንደርሳለን። የቆምነው ለቃሉ ክብር ስለሆነ ሃሌሉያ ለማንበብ አንድ ሶስት። ሁላችንም ነው የምንሰብከው የምናወራው በትልቅ ድምፅ ነው ማለት ነው። አንድ ሶስት። በወንጌል አላፍርምና አስቀድሞ ለአይሁድ ደግሞም ለግሪክ ሰው ለሚያምን ሁሉ፣ ድምፃችሁ አይሰማም። ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና። 17 ምን ይላል? እሺ ጻድቅ በእምነት ይኖራል ተብሎ እንደ ተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ምን ያረጋል ይገለጣል ሃሌሉያ ኢየሱስ ጌታ ጳውሎስ በወንጌል አላፍርም የሚልባቸውን ሶስት ምክንያቶች አጠር አጠር አርጌ እናገራቸዋል በወንጌል አላፍርም። አስቀድሞ ለአይሁድ ደግሞ ለግሪክ ሰው ለሚያምን ሁሉ ይልና የእግዚአብሔር ኃይል ነው ይለዋል። ወንጌል የማን ኃይል ነው? አጠገባችሁ ያለውን ሰው ወንጌል የእግዚአብሔር ኃይል ነው በሉ እስኪ። ዛሬ በኢየሱስ ስም የሆነ ሰው ምርኮ በኢየሱስ ስም ያነሳ። አረ አሜን ነው ወይ? ጸሎት ያቆማችሁ ከእግዚአብሔር ቃል ጋር ያላችሁ ኅብረት የተበላሸባችሁ ወንጌል የሚለው ትርጉም ጠፍቶባችሁ መደበኛ ኑሮ ውስጥ የገባችሁ ሰዎች ዛሬ የእግዚአብሔር መንፈስ በኃይል ያገኛቸዋል። ኧረ አሜን በሉ እስኪ። ጳውሎስ ወንጌል የእግዚአብሔር ኃይል ነው ይለዋል። የማን ኃይል ነው? የተፈጥሮ ኃይል አይደለም፣ የሰዎች ኃይል አይደለም፣ በዚህ ምድር ያለ ኃይል አይደለም። የማን ኃይል ነው? የእግዚአብሔር ኃይል ነው። የእግዚአብሔር ኃይል ከሆነ የእግዚአብሔር ኃይል በወንጌል ውስጥ የተገለጠው የመጀመሪያው ኢየሱስ ክርስቶስን ከሙታን በማስነሳት ነው። አራሜ ነው። ኢየሱስ ክርስቶስን ከሙታን ሲያስነሳ የሞትን ጣር አጥፍቶ ነው። ተራ ልትሆኑ አስችሉ ከሞት በላይ ሞት በሁሉም ላይ ስልጣን ኖሮት ሁሉንም ከመቃብር በታች ሁሉንም ከአፈር በታች ባደረገበት ዓለም ኢየሱስ ክርስቶስ ከሙታን በኩር ሆኖ በመነሳት ሕያውነትን ደግሞ ለእኛ ሰጠ። ከሞት በላይ ናቸው። አራ አሜን። ግድ የለም። ከሞት በላይ ነኝ በሉ እስኪ። በወንጌል የተገለጠው ኃይል የእግዚአብሔር ኃይል ነው። ባይዘወይ እግዚአብሔር ዓለማትን የፈጠረበት ጥበብ የቃል ዓለም ህግ ነው። ና ሲለው ሰማይ መጣ። ና ሲለው ምድር መጣ። ተፈጥሮ ሁሉ የተፈጠረው ና በሚል ድምጽ ውስጥና ቃል ውስጥ ነው። ዛሬ በኢየሱስ ስም ቃልን በኃይል አውጅባችኋለሁ። አራሜን ነው ወይ? ነገሮቻችሁን በኃይል እጠራዋለሁ። ሰማይ ከሌለበት ከመጣ ምድር ከሌለበት ከመጣ በዚህ የወንጌል ኃይል ድምፅ፣ በኢየሱስ ስም የሞተ ነገር ቢኖር በህይወት እንዲመጣ እጠራዋለሁ። አረ፣ አሜን ነው ወይ? አንድ ወቅት ኢየሱስ ክርስቶስ ወደ አልዓዛር ቤት ሄዶ አልዓዛር እንደ ሞተ ተነገረው። እርግጠኛ ሆነ። ነገር ግን አንድ ነገር አለ፣ ወደ መቃብር ቦታ ውሰዱኛል። ወደ መቃብር ቦታ ወሰዱት። ኢየሱስ ጌታ እንደ ሰው አለቀሰ፣ አዘነ። ነገር ግን አልዓዛርን ደግሞ ከመቃብር አልዓዛር አለው። አረ፣ ኢየሱስ ጌታ የእናንተ ጌታ አስተዛዝኖ የሚተዋችው አይደል፣ የሞተውን ነገር ህይወት የሚሰጥ አራሜን የሌለን እንዳለ አድርጎ የሚጠራ ጌታ ነው። እሱ ኢየሱስ ይባላል። በወንጌል ያመናችሁት እምነት እናንተን ከሞት በኩር ለማድረግ ከእግዚአብሔር ጋር በልጅነት በስልጣን እንድትኖሩ በሚያደርግ ኃይል ተቀብታችኋል። ከፍ በሉ ዛሬ በመንፈስ ወንጌል ለማዳን ነው። አራሜን ነው ወይ? ጳውሎስ በወንጌል አላፍርም ብሎ የሚልበት ምክንያት ወንጌል የእግዚአብሔር ኃይል ነው። እስቲ ወንጌል የእግዚአብሔር ኃይል ነው በሉ። ስለዚህ ምንም ነገር በዚህ ምድ ላይ ስትኖሩ ከተጽዕኖ በታች አድርጎ ሊያኖራችሁ አይችልም። ከአጋንንት ስራት ነፃ ናችሁ። አልገባችሁም እላችሁ ከእኔ ጋር የሆነ እጁን ያሳየ። በወንጌል ኃይል ከተጫነባችሁ የትኛውም ቀንበር ነፃ የምትሆኑበትን ኃይል ተቀብላችኋል። እስቲ አንድ በወንጌል የዳነ ሰው እኔ ድኛለሁ ይበለኝ። እስኪ ኃይል ተቀብላችኋል። በምድር ላይ ስትኖሩ የምትኖሩት በሰማይ እንዳለ ሃሌሉያ፣ ሰማይ ሀገሩ እንደሆነ ሰው እንደ አምባሳደር በምድር ላይ እንድትኖሩ ተፈጥራችኋል። አምባሳደሮች ናቸው። ክብር ለጌታ ለኢየሱስ ሲሆን ወንጌል የእግዚአብሔር ኃይል ነው ብሎ ሲል ሁሉም ስልጣን፣ ሁሉም ጌትነት ከእግሩ ስር በታች የሚገዛለት ኃይል ነው እያለን ፊልጵስዩስ ምዕራፍ ሁለት ከቁጥር አስር ጀምሮ ያለውን ክፍል እናንተ አንብቡት። ኢየሱስ ክርስቶስን እግዚአብሔር ከሙታን ሲያስነሳው ከኃይላት ከስልጣናት ከዙፋናት ሁሉ በላይ አረ ኢየሱስ ጌታ ምላስ ሁሉ ለክብሩ እልል እንዲል ጌታ እንደሆነ እንዲመሰክር ጉልበት ሁሉ እንዲበረከቅ ኢየሱስ ክርስቶስን ከሙታን እግዚአብሔር አስነስቶታል። በዚህ የትንሣኤ መንፈስ ዛሬ የተጫናችሁን ቀንበር በኢየሱስ ስም አራግፋለሁ። አረ ግዴለም፣ ጮኋችሁ አሜን በሉ እስኪ። ህይወታችሁ ላይ፣ ዘመናችሁ ላይ፣ ነገራችሁ ላይ የተጫነን ቀንበር በኢየሱስ ስም ሰብራለሁ። የተሰበረ ይሆን። ኃይላችሁን የያዘ በተፈጥሮ ከእግዚአብሔር የተቀበላችሁትን ኃይል ኢየሱስ ክርስቶስን በማመን የተቀበላችሁትን የትንሣኤ መንፈስ የሚረግጥ የሚያኮስስ የሚያክፋፋ የትኛውም ኃይል የተሰበረ ይሆን። ጭሁና ይሰበርበሉ እስኪ። በወንጌል የተገለጠው ኃይል የእግዚአብሔር ኃይል ነው። ሰማይን እግዚአብሔር ና ብሎ ከጠራ ያንቺን ነገር ያንተን ነገር ካለበት መጥራት ይችላል። አሜን ነው ወይ? ከእጃችሁ የወጣ ምንድን ነው የሚያስፈልጋችሁ ነገር ግን ያልሆነላችሁ እመኑ። ዛሬ ጥሩት። ይሄን ኃይል በኢየሱስም ለህይወታችሁ ማሰራት ጀምሩ። አረ አሜን። ወንጌል ስባል አምነን ብቻ ዝም ብለን ዘምረን ጮሆን የምንወጣበት የሆነ ጉዳይ አይደለም የእግዚአብሔርን ኃይል የመንፈስ ዓለምን ኃይል በዚህ በሚታይ ዓለም ውስጥ የምናሰራበት ክንድ ነው። እመኑኝ። ለዚህ ነው በወንጌል የተገለጠው የእግዚአብሔር ኃይል በተነገረ ቁጥር አጋንንቶች መቆም አይችሉም። አራሜን ነው ወይ? ጳውሎስ በወንጌል አላፍርበትም የሚልበትን ሁለተኛ ምክንያት ስነግራችሁ ወንጌል ለማዳን ነው። አጠገባቸው ያለውን ሰው ወንጌል ለማዳን ነው በሉ እስኪ ብዙ አልቆይም። አንድ ሐሳብ ነው የቀረኝ ኢየሱስ ጌታ። እስቲ አጠገባችኋለሁ ሰው ወንጌል ለማዳን ነው ብሎ እስኪ የተቀበላችሁት እምነት ለነፍሳችሁም ለስጋችሁም ድነት የሚሰጣችሁ ኢየሱስ ጌታ ዛሬ ይሄን መንፈስ አነሳሰዋል። ኧረ አሜን ነው ወይ? አሜን ነው ወይ? አላፍርበትም ሲል ጳውሎስ የማያፍርበትን ምክንያት አጠንክሮ ሲናገር የሚለው እንደዚህ ነው ወንጌል ለማዳን አንድ ሀሳብ አጠንክሬ ልንገራችሁ ሉቃስ ወንጌል ምዕራፍ ዘጠኝ ላይ እናንተ ከአስር ጀምሮ ያለውን ሀሳብ በደንብ አንብቡት ከኔ ጋር ናችሁ ወይ ጌታ ኢየሱስ ክርስቶስ ሄሮድስ እየገደለ የዮሐንስን አንገት ቆርጦ ከተማዋን ሁከት ላይ ጥሎ በቤተ መንግሥቱ እየተዝናና ባለበት ሰዓት ኢየሱስ ክርስቶስ ከተማውን ጥሎ ወጣ ለምን ወጣ? አንገት እያረደ ደስታ ሊፈጥር በሚፈልግ ንጉሥ ፊት በሚገል ከተማ ፊት ኢየሱስ ክርስቶስ መቆም ስላልፈለገ ከተማውን ለቆ ወጣ። ከዛ በኋላ ኢየሱስ ክርስቶስን አይተው ተከተሉት ብዙዎች። ከዛስ ጌታ ኢየሱስ አየና ራራላቸው ይላል። ከኔ ጋር ናቸው? ምን አለላቸው? ራራላቸው፣ አዘነላቸው። ከዛ በቀጣ ያደረገው እንደዚህ ነው። ኢየሱስ ያድናል? የእግዚአብሔር መንግስት አስተማራቸው ይላል አይናቸውን ከምድር እንዲነቅሉ አይናቸውን ከሰው እንዲነቅሉ አረ አሜን ነው ወይ ልብ ባለበት መዝገብ በዛ ይሆናል ይላል ከሄሮዶስ ላይ በጊዜው ከሚገዛው ጨካኝ ንጉስ አይናቸውን አንስተው በእግዚአብሔር መንግስት ሀሳብ ሀሳባቸው እንዲሞላ ኢየሱስ ክርስቶስ የእግዚአብሔር መንግስት አስተማራቸው የእግዚአብሔር መንግስት ምንድን ነው ካላችሁ የእግዚአብሔር መንግስት ጽድቅ የእግዚአብሔር መንግስት ሰላም ነው። የእግዚአብሔር መንግስት ከመንፈስ የሆነ ደስታ ነው። ከኔ ጋር ናቸው። ኢየሱስ ጌታ በዚህ ሐሳብ አእምሯቸውን ከሞላቸው በኋላ ከተተከሉበት ምድር፣ ከሚያሰቃያቸው ምድር፣ ግራ ከሚያጋባቸው ምድር ልባቸውን ወስዶ በአብ ቀኝ ከእግዚአብሔር ጋር አስቀመጠ። አራ ሃሌሉያ። በዚህ ትምህርት ውስጥ ቀንም ሙሉ ውለው ጊዜው መሸ። ከዚያ